ምን አዎ አዎ እዩ አሸኝ ነው ሞታለች አልከኝ ኧረ አሏሸው ምን እንዲወሽ ለምን አትነግረኝም ስልኬ ስለማይሰራ እንጂ ደውላልኝም ቴክስትም አርጋልኝ ነበር ያው ሳውቁኝ ላይገባልኝ ባዩሽ ከእስር ቤት ወጣች ወጣች ከእስር ቤት ወጥታለች ማለት ነው በቃሉ እንግዲህ አስወጥቷታል ከእስር ቤት ባዩሽን እና እሱን ያው አመሰግናለሁ እድሜ ላንተ አስወጣኸኝ በማለት እንግዲህ ምስጋናዋ አቀረበች። ይሄንን ንጹህ አየር በነጻ ተስቢ ዋለሽ አደለ እንዴ? በማለት በቃሉም ለካ ንጹህ አየር እንደዚህ የዚህ ናክል ውድ ነው እንዴ? በማለት እሷም ትመልስለታለች። እንዴ በጣም እንጂ። ይሄው አሁን እንግዲህ ብዙ ነገር ተምረሽበታል ብዬ አስባለሁ። ከእንግዲህ በኋላ ወደዚህ ተመልሰሽ እንደማትመጪ ተስፋ አደርጋለሁ በማለት በቃሉም ለባዩሽ ያስጠነቅቃታል ማለት ነው። ረ ሁለተኛ፣ በማለት እሷም እንግዲህ በጣም እስር ቤቱ እንዳንገፈገፋት ትነግረዋለች ማለት ነው። እናም ይሄንን እያወሩ እያለ ስልኳ ተዘግቶ ስለነበረ መኪና ውስጥ ሆና በምትከፍተው ሰዓት የቴክስትና የሚስኮን ማአት ይገባላታል ማለት ነው። ከዛም ለበቃሉ አቁም አቁም፣ መኪናውን እንዳትነዳ በማለት ትለዋለች። እሱም ተንጠራርቶ ስልኳን በማየት ምንድነው እሱ፣ ምንድነው እሱ በማለት ይጠይቃታል። እሷም ቆይ እያለች እንግዲህ ቴክስቱን እያየች በጣም ተናደደች። በቃሉም ተደነጋገጠ። ምንድን ነው የሆነሽው ባዩሽ ብሎ ይላታል። እንዴ እርግብ ሞታለች ብለህ አላልከኝም ነበረ እንዴ በማለት ተጠይቀዋለች። ከዛም እና ካዲያ ብሎ እሱም በጣም ደነገጠ እና ይኸው ደውላልኝም ነበረ ቴክስትም አድርጋልኝ ነበረ፣ ይኸው አሁን ስልኬን ስከፍተው አገኘሁት በማለት እሷም ትጮህበታለች። አረባከሽን እስቲ ቆይ ተረጋጊ ብሎ እሱም በጣም ይደነግጣል። እሷም እንደዚህ ብላው እንግዲህ ከመኪና ላይ ትወርዳለች ማለት ነው። በቃሉም በጣም ተናደደ። ወይኔ እንደው ምን አይነት ነገር ነው፣ እንደው በቃ እኔ ምንም ነገር ላይሳካልኝ ነው በማለት እንግዲህ መኪና ውስጥ ሆኖ በጣም ተደነጋገጠ ማለት ነው። እንግዲህ ባዩሽ ያው እርግብ ሞታለች ብሎ ነው ያላት። እርግብ ግን አልሞተችም። ሲጀመርም በቃሉ እርግብን አላገኛትም። ለስለላ የላካቸው ሰዎች አላገኘናትም ብለው ነው መልስ እየሰጡት ማለት ነው። እቤት ድረስ ሄደው እርግብን ሊያገኟት አልቻሉም። እናም ብስላላገኛት እንግዲህ የት አግኝተው ይግደሏት። እግል ለባዩሽ መልስ የሰጣት ተገድያታለሁ በማለት ነው የመለሰላት ማለት ነው። ባዩሽ ግን ይሄን ያህል ጭካኔዋ እዚህ ጥግ ደረሰ ማለት ነው። እና እንግዲህ እሱ አሁን በእርግብ ከተገኘች በቃ ሁሉ ነገር ሁሉ ይመሰቃቀልብኛል፣ አገር ቤትም ሄዳ ለዘመዶቿ ትናገራለች፣ ከዘመዶቿ ጋራ ያለን ቅራኔ ቤት ይናጋል፣ በማለት እንግዲህ ሌላም ተጨማሪ ሌላ ነገር ሊመጣብኝ ነው በላይ ላይ በማለት እንግዲህ እርግብ ሞታለች ብላ ደስ ብሏት ነበረ። ያው እርግብ ግን አልሞተችም፣ ቴክስቱም ገብቶላል ይላታል ማለት ነው። እናም እንግዲህ ከበቃሉ ጋራ በጣም ቅራኔ ውስጥ ነው ያሉት አሁን ላይ፣ ሞቷለች ብሎ ስለዋሻት ያው መጨረሻ ላይም እንግዲህ ይቅርታ ይጠይቃታል እንዳልሞተችም እንዳላገኛትም ይነግራታል ማለት ነው። እና ባዩሽ በጣም ነው የተናደደችው። ተናዳለች፣ እርግብ አለመሞቷና ና እርግብን አለማግኘቱ እንዴት ይዋሸኛል በማለት በበቃሉ ላይ ተናዳበታለች ማለት ነው። የባዩሽ ነገር እንግዲህ አሁን ላይ ከባድ ነው። ርግብ ካልሞተች እና ወደ ቤተሰቦቿ ጋር ካልሄደች ለወንድሜ ትናገርብኛለች በማለት በጣም ጭንቀት ላይ ትገኛለች ማለት ነው። ሰላም ሰላም፣ ውድ የቻናሌ ቤተሰቦች ተከታታዮቼ እንዴት ናችሁልኝ? ሰላም ናቸው ወይ? በያላችሁበት ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብት ትብዛ ትብዛ ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ ሰብስክራይብ በማድረግ ቤተሰብ ይሁኑ ይቀላቀሉ፣ የምላቃቸው ቪዲዮዎች ሁሉ በፍጥነት እንዲደርሱ ነባሮች ደግሞ ላይክ ሼር፣ ኮሜንት አስተያየታችሁ እንዳይረሳ ማለት ነው። እጄ እኔ ቪዲዮ እኔ ስሰራ የሆነ ነገር ብቻ ይመጣብኛል። ለምን እንደሆነ ብቻ አላውቅም። አሁንም ደግሞ በር ተደወለ ወይ ጉድ! ምቀኛ ያሳጣኝ እኮ ነው እናም እንግዲህ እርግብ ድንብላል ለተምቹ ምግብ ስታመላልስለት ነበረ እየከረመችው ማለት ነው። እናም አሁን ላይ እንደ የተለመደው አሁንም ምግብ ይዛለት ትሄዳለች። አስቴርም እንግዲህ ምግቡን ይዛ ስትወጣ በር ላይ ደርሳባታለች ማለት ነው። ግን የት ነው የምትሄጆ ብላ በመጠይቃት ሰዓት እኔ እረፍት ስለሆንኩኝ በእረፍቴ ሰዓት ህመምተኛ ሰው ስላለ ለነሱ ነው እንጀራ ፈትፍቼላቸው የሚሄደው በማለት ድንብላልም ለአስቴር መልሳላታለች። እናም ድንብላል ግን በጣም ነው የተደነጋገጠችው። ተደነጋግጣ ነበር አስቴር በር ላይ ስትመጣባት ደንግጣ ነበረ እና ምን ያስደነግጥሻል? በማለት አስቴርም እርግብን በማረጋጋት ሂጂ በቃ ሲሆን ጭራሹንም እኔም ነበርኩ ሄጄ መጠየቅ የሚገባኝ በማለት ድንብላልን አረጋግታት ድንብላልም ለተምቹ ይዛላት ትሄዳለች። እንግዲህ ድንብላልም ስትፈልገው ስትፈልገው ተምቹን ሁሌም የምትሄድበት ቦታ ስላጣችው ፈልጋ መጨረሻ ላይ ልትመለስ ስትል አግኝተዋለች ማለት ነው። እንግዲህ ተምቹም በጣም ተስፋ ቆርጦ የሚበላበት ገንዘብ መግዣ አጥቶ ሲጃራም የሚገዛበት አጥቶ በተጨነቀበት ሰዓት በራበው ሰዓት ድንብላል ደርሳለታለች ማለት ነው። ያንን ምግብ ድንብላል ይዛ ልትመጣለች። በጣም ሲያት ደስ አለው። ከየት መጣሽ ድንብላል በማለት የት ነበር ካንተ እኔ እኮ ስፈልግህ መጨረሻ ላይ ሳጣህ በቃ ልመለስል። አሁን አገኘሁህ፣ ይኸው ምግብ ይዤ ልመጥቻለሁ በማለት እሷም ትለዋለች። አሁ ቡላ ፍለጋ ቡሎ ነው፣ ቡላ ፍለጋ ስዞር ነበረ እሱም ብሎ ይላታል። ምንድነው ቡላ ብላ ትለዋለች። እሱም ምግብ ነዋ ብሎ ይመልስላታል። ምግብ ከሆነ ይኸው ይዥ የለህ በማለት ሰሃኑን፣ ፌስታሉን ፈታ ትሰጠዋለች። ተምቹ ምስኪን እርቦታልና ያንን ምግብ ፈቱ፣ እንግዲህ ውርጅብኝ እየወረደበት ይገኛል ማለት ነው። ጭራሹኑ ስጋ ነው በማለት ወይኔ ድንብላልዬ ወይኔ አፈር በበላሁት ይህን ያህል ርቦሃል ማለት ነው በማለት ድንብላልም ለተምቹ ታዝንለታለች። እንዲ ቀላል ርቦኛል መሰለሽ በማለት ተምቹም እንግዲህ በጣም ስለራበው ስለነበረ፣ እንደው ከአንገቱም ቀና ሳይል ቀርቅሮ እየወረደበት ያንን ሳህን እጥብ ነው ያደረገው ማለት ነው። መቼ የበላው መሰለሽ በማለት ተምቹም ይመልስላታል። ማን ያቀምሰኛል ብለሽ ነው የነበረኝም ሳንቲም አለቀ፣ በማለት ተምቹም ይመልስለታል። እንደው እንዴት ያለው ለጅነ እስኪ በል ብላ እያለች ድንብላለም ያመጣችለትን ምግብ ተጋብዘዋለች። እሺ በጣም አገመ አመሰግናለሁ፣ በማለት ተምቹም ያመሰግናታል። ወይ ደሞ አንተ ለሞት እንጀራ ነው እንዴ የምታመሰግነኝ? ብላ ድንብላለም ትመልስለታለች። ተምቹም እንዴ የሞት እንጀራ ነው እንዲህ ያመጣሽልኝ በማለት ይመልስላታል። እንዴ ድሮስ ሕይወት ያለው እንጀራ አለ እንዴ ብላ ድንብላልም ብላለም ትመልስለታለች። እንዴ እኔ ምን አውቃለሁ ድንብላል በሕይወት ይኖር ይሙት እኔ መፈወሴን ብቻ ነው የምፈልገው በማለት ተምቹም ለድንብላል ብላል ይመልስላታል። እንዴ ምን ነው አመመህ እንዴ ብላ ቀና ብላ ታየዋለች። ማለት ብሎ ተምቹም ይመልስላታል። እ አይ መፈወስ ስትል መቼም ያመመው ሰው ነው የሚፈወሰው ብዬ ነው በማለት ድንብላልም ትመልስለታለች። እሱማ በደንብ ልብላ ለማለት ነው ብሎ ተምቹም ይመልስላታል። እንደሱ ማለት ነው እንዴ? እሺ በልብላ በማለት ድንብላልም ትመልስለታለች። ደግሞ እንዴት ነው የሚጣፍጠው? በኪድዬ ብሎ ተምቹም ይላታል። ላጉስሽ እንዴ ብሎ ድን ብላልን ይጠይቃታል። አረ እኔ አልበላም ለራስህ ብላ ብላ ድን ብላለም ትለዋለች። ወይኔ ጸጉርህ ዳሞ እንዴት ተንጨብሮ አታጥባ አታቅም እንዴ? በማለት ጸጉሩንም እየደባበሰች ትጠይቀዋለች። ለሆዴ የች አጣሁ የራበኝ ጸጉሬ ትዝ ይለኛል ብለሽ ነው ብሎ ተምቹም ይመልስላታል። በለሽ ብላና ትታጠባለህ በማለት ድንብላለም ትጠይቀዋለች። የት ነው የምታጠበው ብሎ ይመልስላታል። ማለት እዚሁ ወንዝ ነገር የለም እንዴ ብላ ገልመጥ በማለት ተጠይቀዋለች። አንቺ ትቀልጃለሽ እዚህ አዲስ አበባ ደግሞ ወንዝ አለ እንዴ ብሎ ተምቹም ይመልስላታል። እኔ ምን አውቃለሁ፣ ሰውም ቢሆን እንጠይቃለና ብላ ደንብ ላለም ትመልስለታለች። ሳሙናም እንገዛለን ትለዋለች። እሱም እሺ ካልሽ ብሎ ይላታል። ልጨርስና እናወራበታለን በማለት ምግቡን እየበላ ነው ማለት ነው እንግዲህ ሳህኗን ያመጣችውን ሊያመጣችለትን ምግብ ጥርግርግ አድርጎ ነው እየበላው ማለት ነው። ከጠገበ በኋላ ምን ቢላት ቆንጆ ነው ውይ በሞትኩት ተንብላ ሳልልሽ ብሎ ይመልሰላታል። እናም እንግዲህ ያው ድንብላል ሄዳለች፣ ተምቹ ጋር ሄዳለች። ከተምቹ ጋር እንግዲህ ምንም ነገር ቤቱንም ስራውንም ረስተዋለች። በዚህ መሀል ሜላት ቁጭ ብላ እያለ ሜላት አስቴር ቁጭ ብላ እያለ ሜላት ትመጣለች። ሜላት ትመጣና እንግዲህ ከእናቷ ጋር ትሳሳማለች፣ ሰላም ይባባላሉ። ከዛም ወይም ማዬ እንደው ያንቺ ነገር በቃ ሳትናገሪ ነው ከች የምትየው አይደለ? በማለት ሜላትም እናቷን ትጠይቃታለች። ምን እንዲመጣው ያስፈልገውም በጉጉት እንድትጠብቂ ነዋ ብላ አስቴርም ተመልስላታለች። ላታለች እማዬ፣ ደህና ነሽ? እንዴት ነሽ አንቺ? ይባባላሉ። እኔ በጣም ደህና ነኝ ብላ ትመልስላታለች። እንዲያው ያንቺ ነገር ድንገት እየመጣሽ ቤቱን ቤተሰቡን ማስደንገጠውን አይደለ? ብላ ሜላትም ትጠይቃታለች። እንዴ ጦር አሰልፌ ነው እንዴ የምመጣው? በማለት አስቴርም ትመልስላታለች። ቢሆንም ቢያንስ እንኳን መጣሁ ይባላል ለክፉም ለደጉም በማለት ሜላትም ለእናቷ ትላታለች። ወይ እንደው አንቺ ዳሞ ምንድን ነው እሱ? ከሀገር ውጭ የመጣሁ እኮ አስመሰል ሽው በማለት አስቴርም ለእናቷ ትመልስላታለች። እናም እንግዲህ ለመሆኑ እንደው አንቺ እንዴት ነሽ? በማለት ትጠይቃታለች። እኔማ ወጣ ብዬ ነበረ ብላ ሜላትም ትላታለች። በዚህ ቆይ፣ በዚህ በጠራራ ሰዓት ወዴት ሄደሽ ነው ብላ አስቴርም ሜላትን ትጠይቃታለች። ምን ባክሽን ወደ ባዩሽ ጋ እኮ ሄጄ ነበር፣ በማለት ሜላትም ትላታለች። እንዲህ ደግሞ ባዩሽ ምን ሆነች ብላ አስቴርም ትጠይቃታለች። ምን ባክሽን ከእስር እኮ ሊፈቷት ነው፣ በማለት ሜላትም ትነግራታለች። ሜላትም አስቴርም ትደነግጥና እንዴት ለምን ብላ ትጠይቃታለች። እኔ ምን አውቃለው ማዬ ፍርድ ቤቱ የዋስ መፍት ፈቀደላት በማለት ሜላትም ትመልስላታለች። ወይ ዘንድሮ ምን አይነት ዘበን ላይ ደረስን? በማለት አስቴርም ለሜላት ትላታለች። ውይ በጣም ነው የተቃጠልኩት በማለት ሜላትም ንዴቷን ለእናቷ ትናገራለች። እና ካዲያ ትፈታ ያንቺ ጤና ይበልጥም እንዴ? በማለት አስቴርም ትመልስላታለች። በዚህ ፀሐይ ምን ያንቀለቅልሻል ትላታለች። ወይ እማዬ ምን እንዳልሆን ብለሽ ነው ብላ ትመልስላታለች። እንዴ ገና ገና ሆነ አይደል እንዴ ያገገብሽው ምን እንዳልሆንሽ ትኛለሽ እንዴ ብላ ሜላ አስቴርም ለሜላት ትመልስላታለች። ከዚህ በላይ እንዴት ላገገም አሁን እኮ በጣም ደህና ነኝ ብላ ሜላትም ትመልስላታለች። ሜላት እኔ ነግሬሻለሁ እራስሽን ጠብቂ በማለት አስቴርም ትመልስላታለች። እማዬ ለኔ አታስቢ እኔ አሁን በጣም ደህና ነኝ በማለት ሜላትም ትመልስላታለች። ቆይ አሁን ባዩሽ ወጥታለች ማለት ነው ብላ አስቴርም ትጠይቃታለች። ወጥታለች መሰለኝ እነሱ እንደዛ ነው ያሉት፣ በማለት ሜላትም ትነግራታለች። እንደው ልጄ ሆነሽ ሆንሽ እንጂ ደግ አደረገች ነበር የምለው፣ በማለት አስቴርም ለሜላት ትላታለች። ሜላትም ለምን ማዬ ብላ ትመልስላታለች። ከድሮም እኔ ከእሷ ጋር ጓደኝነት ይቅርብሽ ብዬ ነበር በማለት ሜ አስቴርም ለሜላት ትላታለች። ሜላትም እንዴ እየወቀሽ ነው ማዬ በማለት ትመልስላታለች። እንዴት ነው የማልወቅስሽ? ቀልቤ አይወዳትም ስልሽ ሰምተሽ ቢሆን ኖሮ ይሄ ሁሉ አይደርስብሽም ነበር በማለት አስቴርም ትመልስላታለች። እማዬ ገና ከመምጣትሽ ነገር ነገር ሊልሽ ነው በማለት ሜላትም ትመልስላታለች ለነገሩ የራስሽ ጉዳይ ነው የኔ ነገር ምንጊዜም ጥሞሽ አያውቅም በማለት አስቴርም ትመልስላታለች በይ አሁን ተነሽና የምበላውን አንጪ ልኝ ብላ ትላታለች እንዴ እስካሁን አልበላሽም ብላ ሜላትም ተጠይቃታለች ማን ሰጥቶኝ ነው የምበላው ብላ አስቴርም ትመልስላታለች እንዴ ድንብላል የለችም ብላ ትጠይቃታለች። ይሄው ጠዋት እየወጣች እስካሁን አልመጣችም። ድን ብላል ከተምቹ ጋር ሸሸ ገዳሚ እያለች ነው። አሁን ተነሽና ሰርተሽ አንጭልኝ በማለትም የአስቴርም ሜላትን ትላታለች። እቺ ልጅ ግን ምን ሆና ነው እንደዚህ እየጠገበችው? ቆይ ጭራሹኑ ፍቃድ ሳትጠይቀኝ ከቤት መውጣት ጀመረች? በማለት ሜላትም ትናደዳለች። አንቺ ልጅ ርቦኛል እኮ ነው ያልኩሽ ትንሽና ሰርተሻንጭ ቶለበይ በማለት አስቴርም ሜላትን ትጮህባታለች። ሜላትም እሺ ብላ ምግብ ልታመጣላት ትሄዳለች። እንግዲህ ሜላት ሜላት የባዩሽን መፈታት ለእናቷ እየነገረቻት ነው ማለት ነው። እና ሜላ አስቴርም ታይ ባልኩሽ ጊዜ ብት ታይ ሎሮ ከእሷ ጋራ እኔ ምንም ነገር ጨገሬ ታይም አልወደዳትም ብዬ ባልኩሽ ሰዓት በዛን ሰዓት ብታቆሚ ሎሮ ይህን ሁሉ ነገር ባልደረሰብሽ ነበር። አሁን ግን ይበልሽ፣ የራስሽ ጉዳይ ራስሽ ነሽ፣ በማለት እንግዲህ ሚያስቴር ልጇን ትቆጣታለች ማለት ነው። እናም እንግዲህ እርግብ የለችም፣ እርግብ ሄዳለች። ቶሎ ተመለሽ ብላት ነበረ አስቴር እየሄደችው፣ እርግብ ግን ቶሎ በሰዓቱ አልተመለሰችም። ሳትመለስ ሜላት ትመጣባታለች። ሜላትም ስትመጣ እንግዲህ አስቴር እንደ ራባት ትነግራታለች። ሜላትም ትናደዳለች ማለት ነው። ከኔን ሳታስፈቅደኝ እንዴት ትሄዳለች በማለት ትናታለች። እናም እንግዲህ ቅዱስ እና ጺ ቁጭ ብለው ቅዱስን ጽዮን ጠርተዋለች። እንግዲህ የጠራችው ትወደኛለህ ወይስ አትወደኝም እያለች ቅዱስን ተጠይቀዋለች። ግን ያው አንቺ እያላት እኔ እወድሻለሁ ለምንድን ነው የማልወድሽን የማልወድሽ ብሎ ይላታል። እናም እንግዲህ ያው ሀኔን ግደልልኝ እያለችው ነው ማለት ነው። ወንድነትህን እማየው እኔ የማደርግ እኔ የምልህን ስታደርግ ብቻ ነው ብላ ትለዋለች። እኔን የራስህ ለማድረግ ለማድረግ ከፈለግ እኔ የምልህን ነገር አድረግ ብላ ትለዋለች ማለት ነው። እንግዲህ ጽዮን በጣም በጣም በሀኔ ስለተናደደችባት፣ ከወደድከኝ ወንድ ሆነ አሳየኝ ብላ ትለዋለች። ጽዮን እንግዲህ አነጋገሯ በጣም ነው የሚገርመው፣ ማለት ነው ይህን ጭካኔ ጠጋቤና፣ ወንድነት ላሳይሽ እያለት ነው። እናም የዛሬው ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ቸሰብትሁልኝ። ባይ ባይ